በአማራ ክልል በተያዘው በጀት ዓመት ባለፉት ዘጠኝ ወራት የክልሉን የኢንቨስትመንት እንቅስቃሴ ለማሳደግ ነው ጥረት ሲደረግ የነበረው። ከአንድ ሺህ በላይ ባለሀብቶች የተለያዩ ፕሮጀክቶችን አቅርበው የኢንቨስትመንት ፈቃድ እንደወሰዱ ነው የተገለጸው። ወደ ክልላችን እየመጡ ያሉ የባለሀብቶች ቁጥር መሻሻል አሳይቷል። በዘጠኝ ወር ውስጥ 1898 የሚሆኑ የተሻለ የፋይናንስ አቅም ያላቸው ባለሀብቶች ወደ ክልላችን መጥተዋል። እነኚህ ፕሮጀክቶች ከ269 ቢሊዮን ብር በላይ የሚደርስ ካፒታል አስመዘግበዋል። ወደ ስራ ሲገቡ ደግሞ ከ3 ሺህ በላይ ላይ የሚሆኑ ወጣቶች የስራ ዕድል መፍጠር አቅም ያላቸውን ፕሮጀክቶች ወደ ክልላቸው ለማሳብ ጥረት ተደርጓል። በክልሉ በጎንደር አካባቢ ያለውን ምቹ የኢንቨስትመንት አማራጭ በመጠቀም ባለሀብቶች ወደ ስራ እንዲገቡ ይጠበቃል። በ9 ወራት ውስጥም የተለያዩ ባለሀብቶችን ማስተናገድ እንደተቻለ ነው የተመላከተው። በዚህ 9 ወር ውስጥ 181 ባለሀብቶች ወደ ስራ ገብተዋል። እነዚህ ባለሀብቶች እነዚህ ፕሮጀክቶች ሙሉ በሙሉ ከዓመታት በኋላ ወደ ስራ ሲገቡ ሰባ አምስት ቢሊየን ካፒታል ያስመዘገቡ ናቸው። በተጨማሪም ወደ ስራ ሲገቡና ምርት ማምረት ሲጀምሩ ወደ አርባ አንድ ሺህ በላይ የዜጎች የስራ እድል መፍጠር የሚችሉ ፕሮጀክቶች ናቸው። ወደ ከስድስት ነጥብ አራት ቢሊየን ብር በላይ ያስመዘገቡ ወደ ሀምሳ አንድ የሚሆኑ ባለሀብቶች ወደ ዞናችን የኢንቨስትመንት ፈቃድ ለማውጣት መጥተዋል። እነሱም በአግባቡ የተስተናገዱበት ሁኔታ ነው ያለው። በጎንደር ከተማ በተለያዩ ምክንያት ወደ ማምረት ያልገቡ ባለሀብቶች ያሉባቸው ችግሮች ተፈተው ወደ ስራ እንዲገቡ ተደርጓል። የአባይ ጋርመንትም ባለፉት ዘጠኝ ወራት የተለያዩ ምርቶችን ነው ማምረት እንደቻለ የገለጸውም እንግዲህ በምርት በኩል በነበረን በባለፈው የግማሽ ዓመት አፈጻጸም ኦልሞስት ሰባ ፐርሰንት በላይ የምርት አፈጻጸም ፈጽመናል። የተለያዩ ፋብሪካዎች በባለሀብቶች ሀብቶች መገንባታቸውን ተከትሎ በዘርፉ የሚሰሩ ባለሙያዎች የቴክኖሎጂ አቅማቸው እየተጠናከረ መምጣቱ ነው የሚናገሩ። ስመጣ ምንም አቅም የነበረ እንዳዲስ አሁን ግን ከመጣው ጀምር ሁለት ዓመት ኦልሞስት ሶስት ዓመት ሊሞላኝ ነው። ይህን ማሽን ማንቀሳቅሰው እኔ ነኝ። በዚህ ማሽን እውቀት ብዙ ስላለኝ አመሰግናለሁ። ሌላ ቦታም እንኳ ልቀጠርን ምቀጠር ሰው ነኝ። ባለፉት ዘጠኝ ወራት ከ27 ሺህ ሄክታር መሬት በላይ ከሶስተኛ ወገን ነጻ በማድረግ ለባለ ሀብቶቹ ለማስተላለፍ ጥረት ተደርጓል። ከዚህ ውስጥ ከ7000 በላይ የሚሆኑትን ለባለ ሀብቶቹ ማስረከብ ተችሏል። አምራች ኢንዱስትሪዎቹ የተለያዩ ምርቶች ማምረታቸውን ተከትሎ የውጭ ምንዛሬ ማግኘት እንደተቻለም ነው የተገለጸው። 585 የሚሆኑ አምራች ኢንዱስትሪዎቹ ከ640 ሚሊዮን ዶላር በላይ ለውጭ ምንዛሬ ወጣ የነበረው እሱን የማስቀረስ ስራ ተሰርቷል። ይሄ ከክላችን አኳያ ሲወሰድ ከፍተኛ የሆነ ስኬት ነው ይወሰዳል። ሌላኛው የውጭ ምንዛሬ ግኝት ማሳደግ ነው። ወደ 41 የሚደርሱ አምራች ኢንዱስትሪዎች እና 8 የወልቲካልቸር ኢንቨስትመንት ፕሮጀክቶቹ በድምሮ 51 የሚሆኑት ከ139 ሚሊዮን ዶላር በላይ ውጭ ምንዛሬ ማስገኘት ይችለዋል። ይሄ ከባለፈው አፈጻጽናቸው አኳያ ሲወሰድ ከፍተኛ የሆነ ለውጥ አለበት ብሎ መውሰድ ይቻላል። ከአንድ ቢሊዮን በላይ ለዘርፉ የስራ ማስኬጃ ብድር እንዲገኝ ማድረግ ተችሏል። በዚህ መሰረት የዘይትም የብረታብረትም የዘይት ሁለት ፋብሪካዎች ወደ ስራ ገብተዋል። የብረታብረት ኢንዱስትሪ አንድ ወደ ስራ ገብቷል። በአጠቃላይ ወደ በዚህ ዘጠኝ ወር ውስጥ ስምንት ትልልቅ ኢንዱስትሪዎችን በከተማ ደረጃ ወደ ስራ ማስገባት ችለናል።